ካሁን ራሴን ማጽናናት እየሞከርኩ ነው ጀመ ሌላ አለም ውስጥ ነኝ እኮ አይሞሬ እኮ ሌላ ነው ባለፈው ኮፒ እኔ ጋር ያላችሁ አምስት መቶ ሰው ከዚህ ንቅንቅ እንዳትሉ፣ እናንተ ማህይማን፣ እዚህ ሆኖ እዚው ፎሎ አርጉ። በስ ስድስት መቶ ሺህ ልገባ ትንሽ ነው የቀረኝ። ወገንታት እየመጣ ነው። አምስት መቶ ሺህ እኔ ሦስት መቶ ሺህ የተሰረቀኝ አካውንት እከካ እንዴ፣ የእኔዎቹም እየሄዳችሁ ፎሎ አርጓቸው፣ አርጉኝ፣ አይምጡብኝ ያልሄድባቸው እዚህ እንዳትንቀሳቀሱ ቤተሰብ እንዳት ሄዱ እሷም እዚህ ፎላ አርጉ። ጋር ይቀሬ ያኛው ተሰርቋል። ምን ቀኛ ወዝዶታል። በስ እናገራለሁ፣ ቀን በኋላ ችግር እናገራለሁ። እንዴት እንደተወሰደ ማን ነው የኔዎቹ ግን ማርያምን ማሪያም የእነሱም ወደ እኔ ነው። አሁን ቦቼ ጋር እርግጠኛ ነኝ። ሁለት ሺህ ሰው አለ።

አምስት መቶ ማለፍኩ ስድስት መቶ ልገባ ነው። ጭራሽ ለስድስት መቶ ነው አንፎ ለአርጓት ጋይስ። ሁላችሁም አንፎ ለአርጓት ጋይስ። ከቢራ ውስማን እየመጣሁ እኮ ነው የምታረገው የሚተቀበሉኝ ሰውዬ ላክ። ኧረ እኔ ጋር የሆነ እግዚአብሔር፣ እንደው ዝም ብለህ አንዱን ድብ አድርግልኝ እናቱን የመረቀችው አባቱን የሚወደው አንዱን ድብ አድርግ እና አፈርድ የሚያስበላን ነው።

በደንብ አድርግ፣ እጅህ ላይ ጨመር። ቀጫጫ ነገር ነው የምትሠሪው። አይንህን በደንብ ነው የምታደርግልኝ። አማን ግንባርህን አላልኩም፣ አይንህ አንተ ሰውዬ አይንህ። አይ እንዳለ ነጭ ነው። አባት ሞት አይነህ ነጭ ነው ስንት

ማን አንቺ አንቺ ጋር ግፍት እየተሰጠ ስለሆነ እኔጋ ስለማይሰጥ ነው አንቺ

ወይዬ አልግባልን። አንድ ደቂቃ ሲቀር ታጠቡት። ለናለ የት አግኝቶኝ ነው አንተስ? ተስፋ አትቆረጭ። ብራቦ፣ እንደምንቀጣ ታርግኝ እናንተ ነህ። አንቀጣም። ታይሚንግ ላይ ስናይ የሚያደርግ አንድ ሰው የለንም ሰው